እኔ ዶክተር ኒቬዲታ ብሃርቲ ነኝ። በአፖሎ ስፔሻልቲ ሆስፒታሎች ፋናጋራም ቼናይ የተያያዙ የኦክስቴቲክስ ና ጋይኒኮሎጂ አማካሪ ሐኪም የልዩ ፍላቦቴ ዘርፍ በሴቶች ውስጥ የከላከል ኦንኮሎጂ ነው። ስናገር በሴቶች ውስጥ የከላከል ኦንኮሎጂ ስለ ጡት ካንሰር፣ ስለ የጨረቅ አፍ ካንሰር፣ ስለ የማህፀን ካንሰር እና ስለ የኦቫሪ ካንሰር እናገራለን። ከእነዚህ ውስጥ በቅርቡ በጣም የምንገናኝበት የጨረቅ አፍ ካንሰር ነው። ምክንያቱም የጨረቃ አፍ ካንሰር ምክንያቱም በአሁኑ ዘመን እንደምናውቀው ምክንያቱ የኤችፒቪ ቫይረስ የሰው ፓፒሎማ ቫይረስ እንደሆነ ተገንዝቧል። ይህም ቫይረስ ለ95 እስከ 97 በመቶ የጨረቃ አፍ ካንሰሮች ኃላፊ ነው። ምክንያቱም ካወቅን በኋላ አሁን በላይ የሚከላከል ክትባት አለ። ስለዚህ አለም በሙሉ ወደ የከላከል ጤና እየተንቀሳቀሰ ነው። ስለዚህ አሁን ክትባት ያለው በላይ የምንከላከለው በሽታ ወይም ካንሰር የጨረቃ አፍ ካንሰር ብቻ ነው። እንዲሁም ይህ ክትባት በአሁኑ ዘመን በሀገራችን ውስጥም ይገኛል። እና በሀገራችን ውስጥ የሚገኙ ሶስት አይነት የኤችፒቪ ክትባቶች አሉ። አንዱ ከ2006 ጀምሮ በስራ ላይ የነበረው አራት አይነት የሚከላከል ክትባት ነው። አሁንም በቅርቡ ዘመን ዘጠኝ አይነት የሚከላከል ክትባት አለ። ዘጠኝ አይነት የሚከላከል ማለት ክትባቱ ለኤችፒቪ ቫይረስ ዘጠኝ የተለያዩ አይነቶች ላይ የሚሰራ ማለት ነው። ይህም በቅርቡ የወጣው ነው። እንግዲህ ክትባቱን እንዴት እንደምንሰጥ ወይም ማን እንደሚያስፈልገው ነው የሚጠየቀው። ስለዚህ የማንበር ካንሰር ክትባት የተመረጡት ዕድሜ ቡድን ከ9 እስከ 15 ዓመት የሚሆኑ ሴቶች ናቸው። ስለዚህ ይህ የማንበር ካንሰር ክትባት ለሚሰጠው ዋና የተመረጠው ህዝብ ነው። ከዚያ በኋላ አንዲት ልጅ በ16 ዓመት ዕድሜ ላይ የማንበር ካንሰር ክትባት ለመቀበል ቢመጣት ምን ይሆናል? መልሱም ይህ ክትባት እስከ 45 ዓመት ድረስ ማቅረብ ይቻላል የሚለው ነው። የሚለያይት ብቻ ከ15 ዓመት በታች ወይም በ9ና 15 ዓመት ዕድሜ መካከል ለሆነች ልጅ ክትባቱን ከሰጠን በቀላሉ ሁለት ጊዜ ብቻ ክትባት ማቅረብ ይቻላል። እነዚህም በስድስት ወር ልዩነት ይሆናል። ማለትም አንዱን ክትባት ዛሬ ከሰጠን ሁለተኛው ክትባት ከስድስት ወር በኋላ መሰጠት ይገባል። ልጁ ከ15 ዓመት በላይ እስከ 45 ዓመት ድረስ ከሆነ ሶስት ጊዜ ክትባት መሰጠት ያስፈልጋል። ይህም ማለት የመጀመሪያው ክትባት ከተሰጠ በኋላ ሁለተኛው ክትባት ከሁለት ወር በኋላ እና ሶስተኛው ክትባት ከስድስት ወር በኋላ ይሰጣል። የክትባቱ ሙሉ ዙር ማጠናቀቅ ለክትባቱ በሙሉ ተግባራዊ ውጤት ለማግኘት ሁልጊዜ አስፈላጊ ነው። እንግዲህ የዓለም ጤና ድርጅት ውሄው የክትባቱ መስተካከያ በዘመናዊ ዘመን በጣም አሳካሚ አድርጋለች። ማለትም ከሀያ ዓመት በታች አንድ ጊዜ ክትባት መስጠት በቂ ነው፣ ከሀያ ዓመት በላይ ግን ሁለት ጊዜ ክትባት መስጠት ይገባል። ይህም ለመዝገብ ቀላል ሆኑ ብዙ ልጃገረዶችን በዚህ እድሜ ማጋኘት የሚቻል ነው። ስለዚህ ክትባቱ በሴት ወለላ ካንሰር ላይ ዋናው የከላከል ዘዴ ነው ብለን ማለት እንችላለን። እንኳንም ልጃገረድ በሁለት ወይም በሶስት ጊዜ ክትባት በትክክል ቢታተምም እሷ እንደገና የሁለተኛ የከላከል ዘዴ ወደሚባለው ፓፕ ስሚር ወይም የሴት ወለላ ካንሰር ምርመራ መሄድ አለባት። ምክንያቱም እኛ ሁላችንም እንደምናውቀው ምንም ክትባት በመቶ መቶ መከላከያ አይደለም፣ ነገር ግን በጣም ውጤታማ ናት። ስለዚህ ልጃገረድ በሁለት ወይም በሶስት ጊዜ ክትባት ቢታተምም ከ30 ዓመት በኋላ ሁለተኛ የሴት ወለላ ምርመራ መፈጸም አለባት። ይህም ከ3 ዓመት ወደ 3 ዓመት እስከ 65 ዓመት ድረስ መቀጠል ይገባታል። ይህን ዋናና ሁለተኛ የከላከል ዘዴ ሲከተል፣ ዋናው ከተማ ክትባት ሲሆን ሁለተኛውም የሴት ወለላ ካንሰር ምርመራ በፓፕ ስሚር ፈተና ወይም በHPV ዲኤንኤ ፈተና ሲሆን በዚህ መንገድ በሚመጡት ትውልዶች ውስጥ ከዓለም ላይ የሴት ወለላ ካንሰር ማጥፋት እንችላለን።